ሰላም ሰላም፣ ውድ ተመልካቾቻችን እንደናችሁ፣ እንደምን አረፈዳችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድን ነው? ሰሞኑን ጎንደር ላይ ፋኖ ክፍ ያለው ደሴ የተገደለበት ምክንያትን አስመልክቶ እስክንድር ነጋ መግለጫ አውጥተዋል ማለት ነው። እንግዲህ ይህንን ፕሮግራም እስከ መጨረሻው ከተከታተላችሁት ምትረዱት ምንድን ነው የእስክንድርን መግለጫና እነ ጌታ አስራደ ስልክ ላይ ምናወሩ ጌታ አስራደና ደረጀ በላይ ስልክ ላይ እያወሩትን ማገናኘት ይኖርባቸዋል ማለት ነው። ስለዚህ እስክንድር ህጋ ምንድን ያለ በደፈ ነው ከህወሀት ጋር እየሰራ ያለ የለም፣ አይደለም ከህወሀት ጋር ከኤርትራ ጋርም እየሰራ ያለ ሀይል የለም። በፋኖ ውስጥ ማለት ነው እየሰራ ያለ አብሮ ይቹ እየሰራ ያለ ስራ የጀመረ አደረጃጀት የለም በፋኖ ውስጥ። ነገር ግን እስክንድር እየሰራ ያለ እንዲሁም እየሰሩ ነው ከማለትም አልፎ መሳሪያ ከህወሀት እንግዲህ ከህወሀት ፋኖ ከህወሀት የመሳሪያ ድጋፍ እየተቀበለ ማለት ነው ብሎ መግለጫው ላይ እየተናገረው ማለት ነው። ይሄ ምንድነው ከጀርባ ያለው ነገር ምንድነው? ሌላው ይሄ ምንድነው ከጀርባ ለድርድር ብለው ይላሉ። ከጀርባ ለድርድር ብለው ሳይል እነ ሀብታሙ እነ ብሩክ ቢያስ ለድርድር ብለው ነው የሚሉት መግለጫቸው ላይ። ደረጀ ከሀብታሙ ጋር ያደረገው አለ ደረጀ በላይ ከሀብታሙ ጋር ያደረገውን ቃለመጠየቅ ለድርድር ብለው ነው ሚል ከጌታ አስራደ ጋ ደግሞ እንግዲህ ጥይት አልቆብሃል በቂ ጥይት የለህም እንትን ብሎ ለግ ሊገድል ሲሄድ እንደተገደለ ነው እንግዲህ ደረጀ ራሱ ከጅት አስራ አደጋ ያወራው ማለት ነው። ስለዚህ ሊገል ሄደ ለምን አይሞትም? እንደዚህ አይነቱ ሲሆን እንዲሁም ከምረገጥ መጽፋት መጥፋት አለበት አይደለም? ጎንደር ላይ፣ ጎጃም ላይ፣ ሸዋ ላይ የትኛውም ይሁን የትኛውም ይሁን ማለት ነው። ዘመንም እንደዚህ ቢያደርግ ኑሮ እኮ መመታቱ አይቀርም ነበር። ግን እሱ ትክክለኛ ስለሆነም በቃ ጎጃም ላይ ተደርጓል፣ ጎንደር ላይ እየተደረገ ነው፣ ሌላው ላይ የሚቀጥላል። ለመከታውም በዚሁ ከቀጠለ አይቀርለትም ማለት ነው። ለደረጀም አይቀርለትም። ለየትኛውም ሚያዝን ልብ አማራ ላይ መኖር የለበትም። ስለዚህ ምንድን ነው ቢያንስ ቢያንስ አማራ አሊያንስ እንዳይፈጥር የማድረግ ሴራ ነው። ለማሸማቆ አማራ አሊያንስ ፈጥሮ እንዳይታገል የማድረግ ሴራ ነው። ከለብልጽግና አሳልፎ ከመስጠትም በላይ የበለጠ ይህ አማራ አሊያንስ ፈጥሮ እንዳይታገል አሸናፊ ሆኖ እንዳይወጣ የሚያደርግ ሴራ ነው። እየሰሩ ያሉት እነጌታ አስራደ፣ እነ ደረጀ በላይ እና እነ እስክንድር ማለት ነው። ምንድን ነው ከህወሀት ጋር እስኪ? ይህ እኮ ከህወሀት መሳሪያ ፋኖ ነው እየተቀበለ ያለው። ያኖ መሳሪያ እየተቀበለው ነው ያለው እኮ መንግስት ራሱ። የዛሬ ስምንት ወር ዘጠኝ ወር ነው መንግስት ራሱ ያለው። አሁን ያንን ይዘው መጥተው ከህወሀት መሳሪያ እየተቀበሉ እየታገሉ የመሳሪያ በመቀበላቸውም አልተቀበሉም ቢቀበሉም እኮ መሳሪያ በመቀበላቸውም እየቀኑ ነው ያሉት። ለአማራ መሳሪያ ለምን ትሰጣላችሁ እያሉ እኮ ነው ያሉት። እንዴ ለምን አንቀበለም? ግብጽም ቢሆ ብሰጥ እንቀበላለን። አደለም የትግራይ ሰራዊት ቀርቶ አደለም ህዋት ቀርቶ አደለም ኤርትራ ቀርቶ ግብጽም ብትሆን ሶማሊያም ብትሆን የትኛውም ታሪካዊ የኢትዮጵያ ጠላቶች ከሚባሉትም መሳሪያ አቅርቦት ከመጣ ድጋፍ ከመጣ የአማራን ጥቅም እስካልነካና የአማራን ተጋድሎ እስከደገፈ ድረስ የአማራን ሰቆቃ እስከ ቀነሰ ድርና እስካቆመ ድረስ ከየትኛውም እንትን መሳሪያ ከመጣ የመቀበል ግድ አለብን። ይህን እንደ ምቀኝነት ነው። ይህን ልክ እንደ ወልቃይት ይላሉ። ወልቃይትን ወልቃይትን በወልቃይት ማን ተደራደረ ሲጀመር አንተ ወልቀ ለወልቃይት እና ሲና ለራያ እነ ሀብቴ ሲሞቱ፣ እነ መሳፍን ሲሞቱ፣ እነ ዘመነ ሂደው ጓዳቸውን ሲገብሩ፣ እነ ምሬ ሲጋደሉ፣ እስክንድር ወልቀ ሂዷል እንዴ? እስክንድር ውጭ አይደል እንዴ? ዶላር ሲሰበስብ የነበረው እስክንድር ኮ ዶላር ነው ሲሰበስብ የነበረው ውጭ ስለዚህ ይህ ምንም የአማራን ህዝብ የአማራ ህዝብ አሊያንስ በመፍጠሩ የመቅናት ስሜት ስልጣናቸውን ከአማራ የማስበለጥ ስሜት መግለጫ ላይ በስልክ ራሳቸው ለመግደል ሲሄዱ ተተኳሽ የለህም ገባ ማቅረብ ስላልቻሉ ነው እንጂኮ ተተኳሽ አቅርበው ቢጨርሱ ደስታቸው ነበር። ስለተቀደሙ ግን ለድርድር ብሎ ይሄ ሲዋጋ ብሎ ምናምን ምንም የማይመስል ነገር ማለት